ፈጣሪ እንዲያው ደስታቸውን ብቻ ያሰማችሁ። ስደት ዓለም ላይ ስትሆኑ እና እኔ ብዙ ጊዜ ይሄ እውነት እህቶቼ ሲወግዱ ከጎናቸው ቢሆን በቃ በጭንቀታቸውም ጊዜ ካጠገባቸው ቢሆን ብዬ ሁል ጊዜ ፈጣሪን ለምና ማለት ሁሉ ላይ ምላለው። ግን ደግሞ ተመስገን እውነት ያው አንዳንዴ ያው ማግባትም መውለድም ምን ማለትም እግዚአብሔር ሲፈቅድ እንደሆነ አውቃለሁ፣ እና እነሱ እግዚአብሔር ፈቅደው የልጅ እናት ሲሆኑ እኔ ደግሞ አክስት ሲሆን ያው ገንፎ አገንፍቻለሁ። ቅሙነት ለመናገር በገድስቱ ትልቀቱን አስቡት። ለምን በገድስቱ በጣም ትመቻለች እንደዚህ አይነት ነገር ለመስራት እና ለዛ ነው አስተሻሸት ገንፎ ማገንፋት ምናምን። ወይኔ ሙሉ በጣም ጎበዝ ነች፣ ትችያለሽ። የኔ ሁለ ገብ ማለት ነው፣ ሁለ ገብ ባለሙያ የኢትዮጵያ ባህሏን ማትረሳ ብልጭልጭ የማይገዛት ራሳችሁን ስታደንቁ ማለት ነው። እና ዱቄቱ ደግሞ እንዳጋጣሚ በጣም አሪፍ ነበረ። እዚህ ጋ የቀነስኩት ውሃ ነበር፣ እጫዋለው እና በቃ አይደኖ፣ በጣም ነው የሚጣፍጠው ገንፎ ማለት ነው። እና ዲስ ደግሞ እንደይዝችው ሰላም ቀንሽ ሁላችሁም በእያላችሁ በሰላማችሁ። በጣም ነበረ። ብዙ ጊዜ ሰራለሁ ግን ገንፎ እንደዚህ ጣፍጦልኝ አያውቅም፣ እውነት ለመናገር ማለት ነው። እና ገንፎ እና ገንፎ ብዙ ባለሙያ አይደለሁም ነው ጎበዝ ነው። በቃ ሰብን ለክፉ አልሰጥም ማለት ነው እና በርበሬ ነው። እኔ ገንፎ ላይ ጠሚ እና አብራሁን ግን ሆኑ ወደ ነገራችን ላይ አንዳንዴ ፍርኖ ዱቄት እንጀራም ስጋግር ምናምን እንትን እንዲለይ ብዬ እንዲቀላ ብዬ አምሽ ምናምን ነው ቁጭ አደረግኩት ማለት ይቻላል። እና የተዘጋጀ ፍርኖ ዱቄት እየታመሰ የተዘጋጃለኝ ሶ በዛ ገንፎ እንሰራለን። ጨው ጨምሪያለው እስከሚፈራ ድረስ እና ከድኜዋለሁ፣ ቶሎ እንዲፈራልኝ። እንደምታዩት እዚህ ጋር ዱቄቴን ምናምን አዘጋጅቻለሁኝ። በዚህ ሰዓት ገንፎ እንዳትሉኝ፣ በጣም ነው ጣፍጦኝ የበላሁት። በዚህ አጋጣሚ ጥርሴን አሞ ነበረ በደንብ ነው የበላሁት። ያው ገንፎ አይታኝቅማ፣ እና መንጋጋዬን በጣም አሞ ነበረ ቢሆንም ግን ያው አንዳንድ ጊዜ እግዚአብሔር ይመስገን ማለት ቀላል ነው። ብቻ ዛሬ ደስ የሚል ቀን ነው። ጥርሴን ቢያመኝም ምንም ቢገኝም ችግር የለውም። በጣም ደስ ሰላላይ ነው። ደስታች ምንድን ነው ካላችሁኝ፣ የነጋችኋለሁ ቪዲዮውን ተከታተሩ። አብረን ገንፎ ስራ ስንጨርስ ያለውን ነገር እነግራችኋለሁ። አሁን ወደ አሰራሩ እንግዲህ ዛሬ ደስ የሚል ቀን ነው ውዶችዬ። እና ያው ፋብልጭ ብያለው ገንፎ እየሰራው ነበረ ምናምን ነገር እና የግድ ደስታን ለመካፈል ሩቅ ወይም ደግሞ እድቀት አይገድበውም እና እኔ በምናምናለው ሁልጊዜም የምትወዷቸው ሰዎች ደስታ ሊያስደስታችሁ ይገባል። እግዚአብሔር ፈቅዶ ከጎናቸው እስከምትሆኑ ድረስ ከአጠገባቸው እስከምትሆኑ ድረስ ፈጣሪን እያመሰገናችሁ ጤናቸውን፣ ደስታቸውን ብቻ እየሰማችሁ ያባለንበት ባለንበት ደስታቸውን ደስታችን ነው ብለን ማሰብ አለብን ብዬ አስባለሁኝ ሰላም ሰላም እንዴት ናችሁ ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ ሙሉ አለም ነኝ እንግዲህ ዛሬ ከመግቢያ ቪዲዮ ላይ እንዳያችሁት እንዲሁም ደግሞ ርዕሴ ላይ እንደምትመለከቱት ዛሬ የቤታችን እንቁ ታናሽቴ እውነት ለመናገር እግዚአብሔር ወዶና ፈቅዶ የልጅ እናት ምናለች ዛሬ አክስት ሆኛለሁ ፈጣሪ ሆይ በዛሬ ደግሞ በቃ አክስት ሌላ አዲስ ልጅ። ከዛ ደግሞ አክስትነቱን አስባችሁታል? በጣም ከባድ ነው። እና እኔ በጣም ነው ደስ ያለኝ እውነት ለመናገር እና አልጠበቅኩም ሰብ ያሰብኩት ቀንና ማለት እኔ አልጠበቅኩም። ሲጀመር በዚህ ወር ትወርዳለች ብዬ አራሰብኩም። እና እህቴ የልጅ እናት ሆናለች፣ እኔም አክስት ሆኛለሁ። ቤተሰቦቻችን በጣም ደስ ደስተኛ ናቸው። ደስ ብሏቸዋል። ሌላ ልጅ ሌላ የልጅ ልጅ ለእናት ለአባቶቻችን የልጅ ልጅ ለእኔ ደግሞ አክስት ስለሆንኩ በጣም ደስ ብሎኛል። እና በቃ ታውቃላችሁ ሁልጊዜም እህቶች ሲወግዱ ምናምን ካጠገባቸው ብሆን ብዬ አስባለሁ። እንደ እግዚአብሔር ብሆን ብዬ ሁሌ ይመኛለሁ። እንደ እግዚአብሔር ፈቃድ ኖር፣ ግን ሰርጓን በልቻለሁኝ። ያው ክርስትናውን ማግደግስም ቢያንስ ለልደቱ የዛሬ አመት ትላላችሁ ምክንያቱም ለልደቱ ያድርሰን እና ያው በጣም ደስ ሰላለኝ ነው። ያው ምንም በማስመልከት ነው ገንፎ ምናምን ካላችሁ ያው ይሄን በማስመልከት ነው። በጣም ነው ደስ ያለኝ። ገንፎ ገንፍቻ አለሁኝ። ቪዲዮውን ከወደዳችሁት ፕሊስ ላይክ አድርጉኝ፣ አዲስ ኮናችሁ ሰብስክራይብ፣ አስተያየት ካላችሁ ደግሞ ኮሜንት ላይ እንኳን ማርያም ማረችሽ ፈለሉልኝ። እና ወደ ምግባችን እንሄዳለን። ገንፎ ያው ታውቃላችሁ፣ የዚህ ሀገር ፍርኖ ዱቄት በጣም ያስቸግራል ግን፣ እንደምንም ብዬ አምሼ መከራዬን አይቼ ነው በቃ ሽታ ያደረገኩት ማለት ነው። ያው ገንፎ ካጠገባ ብሆን ገንፎ በላ ነበር። እኔም እህቴን እህቴ እንኳን ማርያም ማርችሽ ብዬ ፍትፍት ድግሱን ደግሽ ምናምን በቃ ቤቷ መሄድ እፈልግ ነበር። ግን ደግሞ አንዳንዴ ፈጣሪን ማማረር የለብንም ማመስገን ነው። ገባችሁ አደለ? እና ያው እንግዲህ ገንፎ ገንፍቻለው። በጣም ነው የሚጣፍጠው። ምንድን ነው ያደረግኩት መሰራችሁ? ኑ ዶቄቱን አመስኩት። አመስኩትና ሲቀዘቅዝልኝ ነፋውት። ከነፋውት በኋላ ያው ውሃ ጠርኩኝ ምናምን አሳይቻችኋለው ሳምንት ምናምን ግን አላሳዩቸው መሰለኝ፣ ቪዲዮ እንዳይረዝም ብዬ። ከዛ ዘይቱ ምናምን ሳቀርጥ የወይራ ዘይት ነው። ዘይቱን አጋርኩት ሳግለው፣ የስጋ መጥበሻ ስጨምሩበት፣ የሆነ ጣዕሙ ዘይት ዘይት አይልም፣ የሆነ ቅቤ ቅቤ ነው የሚለው እና በጣም ነው የሚጣፍጥ እውነት ለመናገር እኔ ወድጀዋለው። ያው የገብስ ምናምን የገንፎ ህብ ባይኖረኝም በጣም ነው ደስ ያለኝ። ማርያምን በጣም ደስታ ወደር የለውም ማለት ይቻላል እና እና እንግዲህ እንደምትሄዱት እዚህ ቡናው ነው ፈርቷል እንደምታየት እዚህ ጋር ቡናዬን እያፈላው ነው። ዳቦም አለ ምንም አለ። ሰው እንግዲህ አብራችሁ ሆኑ እንደዚህ ካሜራው ላይ ዘበውና እኔ ደግሞ ካሜራው እንደዚህ ይሁን እና ሙዶች በጣም ነው ደስ ያለኝ። እውነት አንዳንዴ የምትወዱት ቤተሰቦቻችሁ እውነት ስንትን አላመጣው ማንኪያ እና ወንዶች የስኳር የስኳር እንትና ላመጣ ነው የሄድኩት እና አንደኔ እውነት ፈጣሪ የተመሰገነ ይሁን። ብዙ ነገር አለ እና አብሬ በሆንኩኝ ምናምን ብላችሁ ማሰብ የለባችሁ። ደስታ የት ሁን እርቃችሁ ብትኖሩ ለምትወዷቸው ሰዎች ታውቃላችሁ፣ ሁልጊዜም ፍቅራችሁ መግለጥ አለባችሁ፣ መደሰት አለባችሁ። እውነት እኔ በቃ የእህቶቼ ነገር የቤተሰቦቼ ነገር ሞቴ ነው እና ፈጣሪ ይጠብቅልኝ ይጠብቅላችሁ። ዳቦ ዳቦ ራሱ ትናንት ትናንት ነው የጋገርኩትና በጣም ነው የሚጣፍጠው። እየያዛችሁ ዳቦ አይደለም ነው ትናንት ነው የጋገርኩት ዳቦ ግን፣ አጋጣሚ ይሄንን ስሰማ ያቀራረብኩኝ ማለት ነው እና ያው ታውቃላችሁ እንትን ገንፎ ነው የሚበላው ግን ደስ የሚል ነው። እውነት በጣም ነው ደስ ያለኝ። እና ውዶችዬ ልክ እኔ ደስ እንዳለኝ እናንተም ደስ ይበላችሁ። አክስት ያልሆናችሁ አክስት ሁኑ። በቃ ደስ ነው የሚለው እውነት። በጣም ነው ደስ ያለኝ የመጨረሻ ማለት ነው። ገንፎ በስማም ሲጣፍጥ እውነት እምጣፍጦ ገንፎ እንደምታይት እንደዚህ ባች አለው ገንፎዬን። እሷን እያሰብኩኝ እህቴን እያሰብኩ እንኳን ማርያም አረሰችሽ እህቴ እያልኩኝ ቡና ንቀዳለሁ ማለት ነው። እና ወዶችዬ፣ እንግዲህ እንደምታዩት ይመስላል። ገንፎ የሚበላው አሁን ቡና እንደጣጣ ነው እና ገንፎ በጣም ነው የሚጣፍጠው። እውነት ይኸው የበላሁት ማለት ነው፣ በጣም ይጣፍጣል። እና በዚህ አጋጣሚ በጾምም ገንፎ እንደሚበላ ማለት ይበላል። ፍኖ ዶቄት፣ በተለይ ስጋ መጥበሻ አድርጋችሁ ኮረሪማ ምናምን አድርጋችሁ ከዘይቱ ጋር በደንብ ዘይቱን ትንሽ አግሉት፣ አንተክትኩት። ዘይቱ መታክተካ አለበት። ዘይ ዘይት እንዳይል እና እና ያን ይመስላል ውዶችዬ። እና በጣም ደስ ሰላለኝ ነው ይህን ቪዲዮ ልሰራ ያሰብኩት። በጣም ደስ ሰላለኝ ነው ለእኔ ማስታወሻ ስቶሪ ነው፣ ይቅርታ። እና ያው የምትወዱት ሰዎች የምትወዱት የምታከብሩት የምትወዱት ቤተሰቦቻችሁ የእኔ የምትሉት ደስታቸውን ፈጣሪ እንዲያው ደስታቸውን ብቻ ያሰማችሁ ስደት ዓለም ላይ ስትሆኑ እና እኔ ብዙ ጊዜ ይሄ እውነት እህቶቼ ሲወግዱ ከጎናቸው ቢሆን በጭንቀታቸውም ጊዜ ካጠገባቸው ቢሆን ብዬ ሁል ጊዜ ፈጣሪ እንለምና ማለት ሁሌ እምላለሁ፣ ግን ደግሞ ተመስገን እውነት። ያው አንዳንዴ ያው ማግባትም መውለድም ምን ማለትም እግዚአብሔር ሲፈቅድ እንደሆነ አውቃለሁ እና እነሱ እግዚአብሔር ፈቅደው የልጅ እናት ሲሆኑ እኔ ደግሞ አክስት ሲሆን እኔ ደግሞ በተለይ አክስት እስከምሆን አክስት እስከማደርጋቸው ድረስ ስደት ላይ ነኝ ያለሁት። ለምን በሀዘንም አንዳንዴ በቃ በሀዘንም በደስታም በምንም ታቃላችሁ፣ እርቃችሁ ነው፣ ሰው ናችሁ። ደስታም ይመጣል፣ ሀዘን ይመጣል እና ብዙ ጊዜ እኔ ብዙ ነገር ስንትንስል በጣም እንትን እላለሁኝ፣ ገባችሁ። በተለይ በጭንቀታችሁ ጊዜ አሁን እህቴ እንግዲህ የኔ ታናሽ ታናሽ ታናሽ ናት ገና ሀያ ዓመት እንኳን አልሞላትም። እና አሰብኩት ጭንቀቷን እና ደውዬ እራሱ ሳወራት ምናምን ደስ አለኝ። ቀናቴን ማዋጋው እሷን ማዋጋው አባቴን ማዋጋው በጣም ደስ ብሎኝ እንግዲህ እሷ አስበን እናቷ በዚህ አባቷ በዚህ ቁጭ ብሎ ባለቤቷ ቁጭ ብሎ እየታረሰች ማለት ነው። እና በጣም ነው ደስ የሚለው ስሜቱ፣ ስታስቡት፣ ስትስሉት በጣም ከባድ ነው እና ደስ ነው የሚለው ስለዚህ ፈጣሪያችን የተመሰገነ ይሁን መድኃኔዓለም የተመሰገነ ይሁን እና እኔ ስሰማ ጠዋት እና በቃ ተደውሎ ውዱ ባለቤቴ ሲነግረኝ እንኳን ደስ አለሽ ምናምን ሲለኝ በቃ የሆነ እኔ እያሰብኩት ወይም ደግሞ የጠበኩት ወንድሜ ነው በቃ እኔ ሁልጊዜም እንደዚህ ስትሆን ወንድሜ የመጣ ነበር ይመስለኝና እንኳን ደስ አለሽ ሲገኝ እንደዚህ ስራ ምን ማለት መስታወት እያጠዳው ነበር እና ብዬ ጫውኩኝ ማለት ነው በቃ እሱ ነው የመጣብኝና የመጣብኝ ከዛ እንደዚህ እንደዚህ ሲገኝ ይህም ሌላ ደስታ ማለት አልጠበኩም ነበረ። ያልጠበኩት ምንድን ነው በቃ ገና ነው ወሯ ምናም ብዬ ነው ያሰብኩትና፣ ግን ፈጣሪ የተመሰገነ ይሁን በቃ እህትሽ ወለደች እንኳን እንኳን ደስ አለሽ መባርን ስሰማ የበለጠ ሰውነቴ በቃ እንትን አለኝና፣ ስራውን ራሱ ምን እንደሰራው ትነጋችሁ አልችልም። እና ከዛ በቃ ስራ ሰራው ትንሽ ናም በቃ ደስተውም አለ። ከዛ ደግሞ ትንሽ ጥርሴ የናሙ ነበር መንጋጋ የናሙ ነበር፣ ሐኪም ቤት ሄድኩ ምናምን። ከዛ ስመለስ ነው አሁን እንግዲህ ፋብ ልጫርኩት ማለት ነው። አይዶኑ ለምንደው አላቅም። ሰው ሀገር ስትሆኑ ውሃ ይሁን ምግቡ ጥርሳችሁ በጣም ከባድ ነው እና እኔ ጥርሴን በጣም ነው ሰሞኑን እያመመኝ የነበረው አላስመቀርም ብዬ እንትን ብዬ ነበር፣ አላስነቅርም በቃ የራሱ ጉዳይ ብዬ ነበር፣ ግን በቃ አልቻልኩኝም። እስቲ እዚህ ጋር ደስታ እህትሽ ወለደች ተብዬ ደስታው በዚህ ደስታው እንዳጣጠም ወይስ ጥርስ ህመሜንና በጣም ነው እዚህ ጋር ያመመኝ መንጋጋይ ምናምንና፣ ስዋኪን ቤት ይጄ መድኃኒት ታዘሉኝ ምናምን መጣው አግብ ትነቀር ያለች ተብዬ አግብ ግን በቃ ቢሆንም ራሴን አሞኛል፣ ጥስመሟ አለ ምናምን እና አላስቻለኝም። ጋይስ እውነት በቃ ገንፎ ማገንፋት አለብ፣ ቡና ማፍጋት አለ። ደስታዬንማ በቃ ቢያንስ እንኳን ካጠገባቸው ባልሆን እንደዚህ ቢሮ ስራ ምናምን ብዬ አሰብኩ ማለት ነው። ስለዚህ ፈጣሪ ደስታችሁን አዘናችሁን አርቆ ደስታችሁን በቃ ደስታ የሆነ ደስታ የምትሰሙበት በቃ በተለይ በስደት ላይ ይሄ እንደዚሁ መጥፎ ነገር ሳይሆን ደስ ደስ የሚነገር ዜና እምት በቃ ስደት ላይ የኖረ ሰው ብቻ ነው ይሄን የሚያውቀው። እኔ አሁን ስሜቱን የሆነ ሲከፋቸው የሆነ ነገር ሲፈጠር ያለው ስሜት እና አሁን ደስታቸውን ደግሞ ስትሰሙ ያለው ስሜት በጣም ይለያያል። በጣም ነው የሚለያዩ። ምክንያቱም ይህንን ስሜት የሚያውቀው ይህንን ስሜት የሚረዳው አንድ ተሰዶ የኖረ ሰው በስደት ላይ ጭንቀት ምን እንደሆነ የሚያውቅ ሰው፣ ሁለት ደግሞ የቤተሰቦቹን የሚወድ ቤተሰቦቹን የሚያከብር ምን አይነት ብዙ ነገሮች አሉ፣ እሱሱን የሚረዳ የሚያውቅ የሚወድ የሚያከብር ሰው ነው የሚያውቀው ስሜቱን። እና ጥርስ ህመም ያለበት ሰው እኔ ጥርሴን አመመኝ ስለው ይሰማዋል። የሆነ ንዝር የሚያደርገው ነገር አለ። ለምን ህመሙን ስቃዩን፣ ስለሚያውቀው ስሜቱን ስለሚያውቀዋል። ግን ጥርስ ህመም የሌለበት ሰውዬ እዚህ ጋር ጥርስ ህመም የሚብለው፣ አይዞሽ ተኝበት፣ ወይም ቡና ጠጭበት ሊል ነው የሚችለው። ምክንያቱም ህመሙን አያውቀውም። ስለዚህ እኔ አክስት ስለሆንኩ የአክስትነትን ስሜት አውቀዋለሁ። ተሰድጄ ስላለው ሰው አገር ስላለው የሆነ ደስታቸውን ስሰማ ያለው ስሜት ያለው ፊሊንግ ያስታውቃል። እንዲሁም ደግሞ የሆነ ነገር በቃ የሆነ ከፍቷቸው የሆነ ነገር ሆነ ተባችሁ ስትሰሙ ያለውን ፊሊንግ አውቀዋለሁ። ለዛም ነው እና ሞብ እኔ በቃ የሆነ ደስታ ነገር እንትን ስትሰማ በተሻሪ መጠን ቤት ውስጥ ባል ነገር ፈጣሪን አመሰግናለሁ፣ ፏብል ይጭላለሁ። በቃ ምክንያቱም ግዴታ ካጠገባችሁ መሆን አይጠበቅም። ፈጣሪ ፈቅዶ ቢሆን እሺ፣ ግን ፈጣሪ እስከሚፈቅድ ድረስ ካጠገባቸው እስከመሆን ድረስ በቃ እንደዚህ ማለት ነው። ስለዚህ ውድችዬን ይመስላል ብዙ አዋጋሁባችሁ። ያው ታቃላችሁ፣ ስደት ላይ ስትሆኑ ሰው ሀገር ስትሆኑ አንዱ አንዱን ያነሰዋል፣ አንዱን ስታወቅ አንዱን ያነሰዋል። ለዛ ነው እና በጣም ነው ደስ ያለኝ እግዚአብሔር የተመሰገነ ይሁን። ሌላ አዲስ ልጅ ሌላ ቆንጅዬ አይደል ነው እና ጦታውን ልናገር ነበር አልናገርም አሁን እና በቃ አክስት ስትሆኑ ያለውም ስሜት ልናጋቸው አልችልም። እና ብዶችዬ እስከዛው ድረስ ሰላም ሁሉልኝ። ቪዲዮውን ከወደዳችሁት እንዳልኳችሁ ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔ ቡና እንድጠጣ፣ እኔ ደግሞ ቪዲዮውን ደግሞ ከዚህ ጋር ልጫገስ ማለት ነው።